እንትን ነው እንደዚህ አይነት ጥያቄ አልመልስልህም ብያለሁ። ምክንያቱም አንተ በምትለው መንገድ ጥያቄ ስጠይቅ አውድ ሊኖሩ ይገባል፣ ፖይንት ሊኖሩ ይገባል። አሁን ወደ ዘፍጥረት ተመለስና ነገር እናውራው ነው። ስለ ያኔ ነው የሚያወራው፣ ስለ ብሉይ ኪዳን ነው በአባቶች እግዚአብሔር ለአባቶች በነቢያት ተናግሯል፣ ያኔ አሁን ደግሞ ከኔ ካልኩት ጋር ምን እንደሚገናኝ አድርገህ እንዳጣራ ስለሚያጋላሳየሽ ነው። እሱ መጨረሻ ላይ ታይኛለሽ። ያኔ በነቢያት የተናገረው አሁን በልጁ የተናገረው እግዚአብሔር አብ ነው። ምክንያቱም ልጅ ያለው እግዚአብሔር አብ ስለሆነ የሚወልደው ማለት ነው። ስለዚህ እግዚአብሔር አብ ያኔ በነቢያት ሲናገር የነበረው እግዚአብሔር አብ፣ በኢሳያስ ላይ ምን አለ ለምሳሌ? በነቢዩ ኢሳያስ ነብይ ነው፣ በነቢያት ስላለ ማለት ነው። ኢሳያስ ምዕራፍ 44 ቁጥር ላይ እንዲያለ ይናገራል። እግዚአብሔር ሲናገር ተመልከች ምን እንደሚል ገማፀን የሰራህ አለ የሚቤዥህ እግዚአብሔር እንዲህ ይላል። አለማ እግዚአብሔር ላሳይሸነ እግዚአብሔር አብ ሁሉን የፈጠርኩ አለ። ሁሉን ማን የፈጠረው እግዚአብሔር አብ በነቢዩ በኢሳይያስ አፍ የተናገረው ምድር ሰማያትን ለብቻዬ የዘረጋው አለ። ለብቻዬ ብቻዬን አለ ሞኖስ ተግባ፣ ሞኖስ ማለት ሁለተኛ የሌለው አንድ ፐርሰን ለብቻዬ፣ ነው አላልንም እኮ አንድ እኮ ነው። እኛም እኮ እናምናለን በእሱ ነው። ለ ስለ ፐርሰን ስለ ምንነት አይደለም፣ ስለ ፐርሰን ስለ ማንነት ነው የማወራው፣ ስለ ፕሮሶፖን ነው የማወራው። ለብቻዬ የዘረጋዋል ምድርን ያጸናው እግዚአብሔር እኔ ነኝ አለ። ከእኔ ጋር ማን ነበራለን። እኔ እያለ የሚናገረው አብ ነው። ከእኔ ጋር ማን ነበረ? ማንም። መልሱ ለብቻዬን የፈጠርኩት አለ። ስለዚህ እግዚአብሔር ብቻውን ከሆነ የፈጠረው ዘፍጥረት አንድ አንድ ላይ ገና ሲጀምረ እራሱ ምን ይላል? በመጀመሪያም ኤሎሂም ሰማይና ምድርን ፈጠረ። ማን የፈጠረው? እግዚአብሔርም ኤሎሂም ማለት ነው። ተግባባን። ወረደና ቁጥር 26 ላይ ይሄው ሰማይና ምድርን የፈጠረው እግዚአብሔር አብ ምን አለ? እግዚአብሔርም አለ። ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እንፍጠር አይደለም የሚለው ቅድም እንደነገርኩ ሽብራ ይስጡ እንስራ ነው የሚለው ይሁንና እንፍጠር አለ እኮ እንስራ ሳይሆን እኮ እያልን ፕሉላሮችን ነው የምናየው እኛ። አሁን እንፍጠር አለ። ለምንድን ነው እንፍጠር ያለው? እንመጣበታለን። የፕሉራል ኦፍ አምፕሊቲዩድ የሚባል ነገር አለ ሲጀመር ማለት ነው። የባህር አሳዎችንና የሰማይ ወፎችን እንስሳቶችን በምድር ሁሉ ምድርንም ሁሉ በእሱ ላይ የሚንቀሳቀሰውንም ሁሉ የግዙ ሚዩት ነህ ብሮ ብሮ ሚዩት ነህ እግዚአብሔር ሚዩት አይደለው። አይ፣ አይሰማም አሁን ይሰማል። ሄሎ ትሰማለህ ብሮ? ስለዚህ እግዚአብሔርም ሰውን በመልኩ ፈጠረ እያለ እግዚአብሔር ሰውን በመልኩ እንደፈጠረ ይናገራል ማለት ነው። እዚሁ ላይ ስትሄጂ ደግሞ ማለት ነው። እዚሁ ላይ ስትሄጂ፣ እዚሁ ላይ ዘፍጥረት እዚሁ ሁለት ላይ ዘፍጥረት ሁለት አስራ ስምንት ላይ ምን እያለ ይናገራል ተመልከች፣ ምን እንደሚል ይችላል ነው የሚለው። አማርኛው ምን ይላል እንግሊዝኛው ተመልከቱት። ኪንግ ጀምስ ሎርድ ጋር ሰ ስ ናት ግድ ዳ ደ ማን ሽድ ቢ አለን አይ ዊል ዊ ዊል አላለም። አይ ዊል ሜክ ሂም አን ሀልፕ ሚድ ፎር ሂም ነው ያለው። ስለዚህ አንደኛ የተጭበረበረ ነገርም እንዳለ ታያለሽ። ሁለተኛ የተጭበረበረ ነገር ምናም መኖር አለመኖር አደለም። እነ ሙሴ ነገር ሲያስተምሩ እንፍጠርለት እያሉ ሲናገሩ ሲያስተምሩ አብ ወልድ መንፈስ ቅዱስ እንደሆነ ገብቷቸው አይደለም ያስተማሩት፣ አምላክ በፕሉራል ኦፍ አምፕሊቲዩድ እንደሚጠቀም ስለሚያውቁ ነው። ለዛ ነው አምላክ ከመላእክት ጋር እኛ እያለ እንደሚጠቀም መጽሐፉ ላይ ላሳይሽ። ለምሳሌ እዚሁ ዘፍጥረት ላይ ዘፍጥረት 32 ላይ ላሳይሽ። ዘፍጥረት 32 ቁጥር 24 ላይ ማለት ነው ቁጥር 24 ላይ እንዲያለ ይናገራል። ያዕቆብ ግን እዚህ 28 አካባቢ ነው ያለው። እሺ ምን አለ? እሺ አለውም አለ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያቆባ ይባል ከእግዚአብሔር ከሰውም ጋር ታግላ አሸንፋለና ከሰው አለ ከሰው ያለበት የቱ ጋር ነው ብለን ስንል ይሄንኑ ጥቅስ የቱ ጋር ታገኘዋለሽ ሆሴ ላይ ታገኘዋለሽ ሆሴ ምዕራፍ 12 ቁጥር አራት ላይ ማለት ነው ምን ይላል ከመላኩም ጋር ታግሎ አሸነፈ አልቅሶም ለመነው በቤተልም አገኘው በዚያም ከኛ ጋር ተነጋገረ አለ ልብ አርጊ ከማን ጋር ከእኛ ጋር አለ እኛ እያለ የሚናገረው እግዚአብሔር ከእግዚአብሔርና ከሰው ጋር እንደታገለ ነው የሚናገረው እንደተነጋገረ በማኅፀን ውስጥ ወንድሙን ያዘው በተረከዙ ወል በጎልማሳነቱ ከአምላክ ጋር ታገለ አለ ልብ አርጊ ከመላኩም ጋር ታግሎ አሸነፈ ከአምላኩም ጋር ከመላኩም ጋር አልቅሶም ለመነው በቤቴልም አገኘው በዚያም ከእኛ ጋር ተነጋገረ አለ እኛ እያለ እግዚአብሔር የሚናገረው ከመላእክት ጋር አንድነት ያለሽ ግልጽ ነው ስለዚህ እግዚአብሔር እኛ እያለ በፕሉራል ኦፍ መልቲቲዩድም ሊጠቀም ይችላል በፕሉራል ኦፍ አምፕሊቲዩድ ደግሞ ላሳየሽ ሌላ አምፕሊቲዩድ ደግሞ ላሳየሽ በግነት እኛነት ሲጠቀም ለምሳሌ የቱጋ ላሳየሽ ትንቢተ ዳንኤል ላይ ላሳየሽ ትንቢተ ዳንኤል ምዕራፍ ሁለት ይመስለኛል ቁጥር ስንት ነው 36 እሺ ይህንን ያዥልኝ። አንድ ቁጥር አምስት ላይ ልንገረሽ እና የዚያን ጊዜም ይሰማል፣ አድምጼ ጀማ ይሰማል፣ ብሮ ይሰማል፣ ዝም ብዬ እሺ። የዚያን ጊዜም አርዮክ ዳንኤልም ፈጥኖ ወደ ንጉሱ አስገባውና ንቻል ዳንኤልም ፈታላት። ስድስት ላይ ስትሄጂ ምን ብሎ ያስቀምጣል? ትልቁ ላይ አድርጊና እንዴ ምን አለ? ህልሙም ይህ ነው አለ። አሁንም ፍቺውን ለንጉሱ ማን ነው? በንጉሱ ፊት እንናገራለን። ተናጋሪው ማን ነው? ስንት ፐርሰንት ነው? አንድ ፐርሰንት ነው። ማን ነው እሱ? ዳንኤል ነው። ዳንኤል ግን ምን እያለ ይናገራል? እንናገራለን እያለ ይናገራል። እንናገራለን። አየሽው? ዳንኤል አንድ ፐርሰንት ሆኖ ሳለ እንናገራለን እያለ የሚጠቀም ከሆነ እግዚአብሔርም እንፍጠር ቢል ከራሱ ጋር ከራሱ ባህሪያት ጋር ወይ ደግሞ ራሱን እንፍጠር ማለቱ አንድ ፐርሰን መሆኑን እንጂ ከአንድ በላይ መሆኑን የሚያሳይ አንድ ጥቅስ የለም። አሁንም አላሳየሽኝም ሜሪ። ስለዚህ እዛ ላይ ሆነ እሱን ካልክ፣ አሁን ያልከው ጭራሽ በክርስትና ምንም ተቀባይነት የለውም። እንፍጠር ሲል ከመላእክት ጋር አደለም ያወራው፣ ሰዎችን በዛ ሰት አልተፈጠሩም። ስለ ሄዋን ለሚያወራው እኮ ከማን ጋር ነው ያወራሁ? እኮ ለዛ እንፍጠራ ለሚለውን አንተ ነው እያስረዳህ የነበርኩ አይደለ? ያልካቸው ነገሮች ውድቅም የሆኑት ለምን መሰለህ? ስለ አዳም እና ሔዋን አወራ። ገና እነሱ አልተፈጠሩም። ከማን ጋር ነው? አብ አልኩህ፣ ቅድም ስናገር ሰምታል። አብ ሰው እንፍጠር ብሎ አሰበ እኮ። ታዲያ አብ አሰበው አይደለ? ከዛ ወልድ እንስራ ሲል ወይ ያስፈልጋል፣ መንፈስ ቅዱስ ያስፈልጋል። ሰው ሊሰርቆል ሰው ሊሰሩ ሲሉ አለ። እየተናገርኩ እኮ ለምን ደግሞ አይሰማም? እየተናገርኩ እኮ ነው እንስራ ያለውን እ አስረጅኝ ያልከኝ እንስራ ሲል ወዴት ልጠመዝዘው? አትችልም በዛ ሰዓት ምንም ነገር መላእክት ደግሞ መፍጠር አይችሉም ታውቃለህ። ከማን ጋር ነው የሚያወራው? እግዚአብሔር አንድ አምላክ ነው አደለ እንዴት ብዬ ላስረዳ? አፌን አፌን አትበለኝ። እኔ ላስረዳ፣ ዝም በል። በዛ ሰዓት ኢየሱስ ክርስቶስ ስጋ አለበሰም አይደለ? ስለዚህ ቆይ ቆይ ቆይ፣ ፈጣሪ ስጋ አልነበረው መጀመሪያ። ይኸውልህ፣ መሳል አለበት። እሺ፣ እሱን እኮ እያስረዳሁ ነበር። አንተ እኮ ወደማይሆን ጥቅስ ውስጥ ሄድክ። ከማን ጋር እያወራ እዚህ ጋር ኢዮብ 33 ላይ የእግዚአብሔር መንፈስ ፈጥሮኛልና፣ ይላል የእግዚአብሔር መንፈስ እኮ እንዴት አይፈጥርም? እግዚአብሔር እኮ በመንፈሱ ይፈጥራል። ምን ችግር አለው? እሱን እኮ ነው። ታዲያኛ እኮ ይሄ በአንድ አምላኩስ ሶስት የምንለው እኮ ሶስት ሆነው እኮ አይደለም። እግዚአብሔር በእጁ አልፈጠረም ስትንፋስ በእግዚአብሔር መንፈስ ነው እጅ የለውም እግዚአብሔር መንፈስ ነው እኮ ገባኝ ገባኝ እጅ ግን መንፈስ ቅዱስ መንፈስ ነው አይደለ በእጅ የፈጠርኩ የሚለውስ ቋል እናገር ወልድ አለ ስለዚህ በእጅ እንኳን ፈጠርኩ ቢል አንተ ክርስቶስ በአካል አልመጣም በዛ ሰዓት እኛ በምናምነው ሃይማኖት እየሄድክ ነው አሁን በመጽሐፍ ቅዱሳችን በማርያም የተወለደው ከሁለት ሺህ ዓመት በፊት ነው የምንለው አደለ? ስለዚህ በዛ ጊዜ የምንነበር ኢየሱስ ክርስቶስ አታውቅም አንተ ኑሮው። እያስረዳሁ እኮ ነው፣ መስማት አለብህ። መረጃም መረጃማ ሰጠው። ኢዮብ ሰላሳ ሦስት ላይ ሰጠው። መዝሙረ ዳዊት መቶ አራት ሰላሳ ላይ ቆይ፣ አባት መዝሙረ ዳዊት መቶ አራት ሰላሳ ላይ መንፈስን ትልካለ ይፈጥራሉ። ምድርንም ፊት ታድሳለህ ይላል። ሰው የእግዚአብሔር ጥበብም እንደዛው ይፈጥራል። ስለዚህ ይሄንን ወልድ ማድረግ አይችልም ማለት ነው አይደለ? ሰው ማነው? እየሰማኸው፣ እናትዬ አልገባሽም። እኛ እኮ ሶስት ልንል የፈለግነው ለምን እንደው ታውቃለህ? አንዱ የአንዱን ስራ አይሰራም ማለት እኮ ነው። ልክ አሁን አንተ ስጋ፣ መንፈስ፣ ነፍስ እንዳለ ነፍስ ለስ ጭንቅላት ያስባል፣ እጅ ደግሞ ይንቀሳቀሳል አይደል? መጀመሪያ ማሰብ አለብህ ሶስቱ ፐርሰን መሆናቸውን አሳይኝ። ከዛ የእግዚአብሔርን እጅም ታስረጅኛለሽ የእግዚአብሔር ጣትንም ታስረጅኛለሽ። ምክንያቱም በጣም መጀመሪያ እንፈልገው ነገር ሰማይና ምድር ሳይፈጠር በፊት ኢየሱስ ክርስቶስ ስጋ አልለበሰም። የት አለ? ቅያለበ አቆም አንተ የቱ ጋ ነው መረጃ አስቀዱኝ። መጀመሪያ የቱ ጋ ነው እንደዛ የሚለው ነገር ኮ ዮሐንስ አንድ እኮ ሲናገር ሲነግር ወንጌሉን በማርያም እንዴት እንደተወለደ ምናም ይነግራል። እስከዛ ሰዓት ድረስ ኢየሱስ ክርስቶስ በስጋ አምላክ አልተገለጠም ማለት ስለዚህ፣ ነገርም ዮሐንስ ይቅርታ ጋር ኖ ወራምታዋክነባድዝ ወንጌሉ ላይ ስትሄድ ነው እየሱስ ክርስቶስ መወለዱን ማደጉን ሁሉ የሚነግርህ እንጂ ብሉይ ኪዳን ላይ ስትሄድ እየሱስ ክርስቶስ በአካል የሰው ስጋ ለብሶ የለም። አይደለም መጽሐፍ ቅዱሳችን አንተ እንደምትለው አይደለም የሚለው አስረዳ። ስማ፣ ቆላሲያስ ላይ የት አለ? ኦኬ፣ ሶ ንገባህት ሊስት መንፈስ እንደሚሰጥ ህይወት ገባህ። ስለዚህ መንፈስ ነው እንጂ ያደረገው አባ አይደለም። አይደለም፣ አሁን እኮ መረጃ የለም። አስረዳው። መዝሙረ ዳዊት መቶ አራት ሰላሳ ሰጠው የእግዚአብሔር መንፈስ ለሰው ልጅ ስትንፋስን የሰጠው ባህሪ የእግዚአብሔር ባህሪያት ናቸው። እነዚያውም እግዚአብሔር በእጁ ይፈጥራል፣ በመንፈሱ ይፈጥራል፣ በቃሉ ይፈጥራል በጣቱ ይፈጥራል። እሱን ካልክ አንድ ነገር ጠይቀ እሱን ካልክ አንድ ነገር ጠይቀ። እኔ ከስጋ አንድ እኔ ስጋዬ ላይ ምን ነገር አለ? ነፍስ አለኝ፣ መንፈስ አለኝ። ነፍስ፣ ስጋ፣ መንፈስ አለ። ሶስት ነገሮች ውስጥ ያሉ አይደለም? ሶስቱም ነገሮች አንድ ነገር ይሰራሉ። አይምሮዬ ለማሰብ ነው ለሴ ኩላሊቴ የሆነ ነገር ለመስራት ነው። ኩላሊቴ ማሰብ አይችልም፣ አይደለም? ስለዚህ ግን አንድ ሰው ነኝ። ውስጤ ብዙ ነገሮች አሉ፣ ዲፍረንት ሮል ያላቸው ነገሮች። ፐርሰን ነሽ ነው የጠየኩሽ። ሰው ፐርሰን ነው ስንል በአካል የቆመ አይደለም፣ እንደውም አይገባም። አንድ እኔ አሁን ስታይ አንድ ነኝ። እግዚአብሔርም አንድ ፐርሰን ነው። በቃ ተስማምታ ግን፣ ለሞተ ነገር ህይወትን የሰጠው ማን ነው? እዚህ ጋር መንፈስ ቅዱስ ነው። ትክክለሽ በመንፈሱ እግዚአብሔር በመንፈሱ ፈጠረ ችግር የለውም አያሳስብም ችግር ኢየሱስ ክርስቶስ ወልድ ሁሉ ነገር በእርሱ ተፈጠረ ይለናል መጽሐፍ ቅዱሳችን ዮሐንስ አንድ ላይ በእርሱ ነው ል አብ ሲያቅደው ምድር እራሱ በእሱ እንደቆመች ነው የሚነግረን። ስለዚህ ማለት ነው እሺ። ቆላስይስ ምራፍ አንድ ቁጥር አስራ አምስት ላይ አንብብ። ቁጥር አስራ አምስት ማነቆ አርቲስት የሆነ ነገር እየገባ ነው ነው የሚገባኝ። ሌላ ሰው ከገባው ይበቃል ቀስ እያለ ወዴት ነው የሚገባቸው? ሜሪ ወዴት ያው፣ እኛ ስንት አመታቸው ስላሴን ገባ፣ ግን አደለ ሰው አንተ፣ ነፍስ ስጋ መንፈስ እንዳለ ሁሉም ነገሮች የተለያየ ነገር እንደሚሰሩ እኛም፣ እግዚአብሔር አንድ ነው፣ ግን በውስጡ አብ አለ፣ ራሱን ስራውን ሌላ የሚሰራ መንፈስ ቅዱስ አለ፣ ከዛ ደግሞ ኢየሱስ አለ ስንል ሶስት አይነት የተለያዩ ሰዎች አድርገን አይደለም አንድ ናቸው። ግን እንፍጠር ሲሉ ግን ሶስቱን መኖር አለባቸው። ቋያል ነገር እንፍጠር ሲል እዚህ ጋር ለሴ አሁን መልአክ አንድ ነው። እግዚአብሔር አንድ ነው። ሌላም ነገር ሉሲፈር ብትል ሶስት ነገር አይደሉም። አንድ አሁን ለማሳጠር ለአንተ ኢሳያስ ስድስት ሶስት እና ስምንት ስድስት ልታመጣት በ ለመማር ከሆነ የፈለግከው ማወቅ አለብህ። ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔርን አደለም፣ እሱን አደለም። የጌታን ድምፅ ማንስ የጌታንም ድምፅ ማንን እልካለሁ? ማንንስ ይሄድልናል? አንድ እኮ ነው። ይሄድልናል ሲል ይቀርታ ይሄድልናል አይልም። ይሄድል ማንንስ ይሄድላቸዋል ነው የሚለው ከይቀርታ ጋር። ግሪኩ እንደዚያ አይልም። አውጣው። ይኸውልሽ ዝም ብሎ ማውራት አይደለም። አንተም ያውጣላት ሲል ሰማሁኝ ኢሳያስ። ሰማ ድምጽ ነው የሰማሁ። እሺ፣ ይሄን ሌላ ሰው ከመላእክት ጋር ነው ስለምትል ሁልጊዜ አውጣና አምጣ እንደሱ የሚል ምንም ላወጣለሁ፣ ኧረ አወጣለሁ፣ ኧረ ግዴለሽም አወጣለሻለሁ ያለው አታስቢ። ዋናው ግን ፖይንቱ ይግባ። አወጣለሻለሁ እኮ አሁን ብዙ ትምህርት ነው ዛሬ። የሚያስደነግጡ ትምህርቶችን ትማሪያለሽ በእርግጠኝነት ኢንሻላህ የማታውቂያቸውን ብዙ ነገሮች። ችግር የለም ከአንተ መማር ከቻልኩ እማራለሁ፣ ግን ከመጽሐፍ ቅዱስ አይደለም አንተ ምን ታስተምረኝ፣ ሜይ ቢ ቁርኣንን ታስተምረኝ ይሆናል እንጂ ግድ የለሽም ወላሂ ልብሽን ቅን አድርገሽ እንትን በይ እንጂ እኛም እንደናንተ እኮ ነው። አንድ አምላክ እኮ ነው የምንለው ለምን ሶስት አምላክ እንደምትሉ አናውቅም። የአርጋድ ጉዳይ ነው ግሮ አንዱ አልተወለደም። እናንተ ጋር ተወልዷል። አምላክ እኮ ነው ስጋ ሆነ ያልነው እኮ አንድ ተወለደ። አንተ እኮ ነው የምትነጣጠለው ሄዱን ላይ እየደረቁ እያስረዳው ሶስት ትለኛለህ። ይበኛ ያልተወለደ አምላክ አለ እኮ ይህን ይህን እያወጣውለሽ ነው አታስቢ። ያልተወለደ አምላክ አለ ተው ነቅምታ አበን ምናምን መነቃቀም እኮ ተው ነው። አንድ አምላክ ግን መጽሐፍ ቅዱስ እንዴት እንደሚያስረዳ አያየኸው ነው። አንድ አምላክንማ ያስረዳል። ትክክል። አንድ አምላክ አባለን ብሎ መጽሐፉ ተናግሯል። እያወረድኩልሽ ነው። እነዚህ ሁሉ ፋይሎች ናቸው፣ ታብሌት ስለሌለን ከዚህ ነው ማወርደለሽ። ሆን ነገር አታምጣ። ስለዚህ ኮንቴክስት ምናምን ማወቅ ግድ የለሽም ያመጣለሻ ቅድም እንስራ እና እንፍጠር የተለያየ ነው ስላልከኝ ችግር የለውም አሁን እኮ ምንም እኮ ክሊር የሆነ ነገር እኮ አላመጣሽም። አሁን ክሊር ነገር እስካሁን ድረስ አምላክን ለማስረዳት የሁሉ መጋጋጥ አግባብ አይደለም በመጀመሪያ ደረጃ ነው አምላክን ለማስረዳት ላመጣል ነው ማን ደግሞ እንደሰራቸው አዳምና ሃይዋን ላመጣል ነው እንዴ? ቆ ጊዜ ውስጥ ቆላሲያስ ይ ይህንን እንጨርስ። ይህን አደ ላይ የጠቀሽው ጥቅስ የጌታ ድምፅ እሺ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆን እኔ ላከኛ አልኩ ይላል ማንስ ይሄድልናል የሚለውን ቃል ያለኝ እሺ ከይቅርታ ጋር አንድ ጊዜ አሁን ማንስ ይሄድልናል የሚለውን ነገር ልናይ ነው እንግዲህ ምን አለ አንድ አይ ሀርድ ዘ ቮይስ ኦፍ ዘ ሎርድ ሴይንግ ሁም ሻል አይ ሴንድ ኤንድ ሁ ዊል ጎ ቱ ዚዝ ፒፕል ነው የሚለው አየሽው ግሪክ ምን እንደሆነ ሰብጀንት ግሪክ ሰብጀንት ምን ይላል ግሪክ ሰብጀንት ነው ምንድን ነው ግሪክ ሰብቶ ጀንት፣ ግሪከኛው መጽሐፍ ማለት ነው። እዛው ላይ ሆነ ንፍጠሪያ ነው። ምን አለ እስ በዛው ከቀየሩ እስኪ እንየው። እኮ አሁን ይህን እንስማማ። መጀመሪያው ፒፕል ነው ሚለው። ማንስ ለዚህ ህዝብ ይሄድለታል ነው ያለው። አየሽ እንጂ ማንስ ይሄድልናል አይልም፣ ከይቅርታ ጋር ማለት ነው። እሺ ይሄ ወርድ መቀየር ነው። አይሆንም። እኔ ያዋለው ግን እንፍጠር የሚለውንም እዛው ጋር አውጣው። እሺ አሁን ተስማማም፣ በቃ ጨርሰናል ማለት ነው። አልስማማም። ያው ከኢየሱስ ልደት በፊት ከ280 ቢሲ በፊት የነበረ መጽሐፍ እሺ። ሌላ

እርሱም የማይታይ አምላክ ምሳሌ ነው። የሚያዩትና የማያዩትን ያቋረኛ እንደዚህ ጥሩ አይደለም። እግዚአብሔር መንፈስ አይደለም? እሺ፣ እግዚአብሔር መንፈስ ነው። ይቅርታ ሜሮንዬ። እሱ የማይታይ አምላክ ምሳሌ ነው አለ። የማይታይ አምላክ ምሳሌ አንድ አለ ሌላ የሚታይ አምላክ አለ። ስንት አምላክ ነው የምታመልኪ? እሺ ልጨርሰዋል። የማይታዩ አምላክ አብ እንደሆነ ኤቨሪባዲ ነው ስለዚህ ኮነ 16 እርሱም የማይታይ አምላክ ምሳሌ ነው። አንተ እኮ ይህንን ካመንክ ራሱ እኮ ክርስትና መሆን ትችላለህ ማለት ነው። እሺ የማይታዩትና የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ይኸውልህ ኢየሱስን ነው የሚለው ከፍጥረት ሁሉ ከአዳምና ሃይዋን በፊት ሁሉ። ይሄንን ነው ለመውሰድ የፈለጉት። በእርሱና ለእርሱ ተፈጥሯል። ማን ነው ሚዩት ያደረገኝ? ኤኒዌይስ ማለት ነው። ፈጣሪው ለአዳምና ሄዋን ሲፈጠሩ ወልድ እንደነበር አሳይኝ ብለሃል አይደል? እኔ ነኝ። ቆይ እያስረዳ ልጨርሽና፣ ጨረሽና አሳይሻለሁ። እሺ ልጨርስ። ስለዚህ ምን አለ? ስለ ኢየሱስ ነው የሚናገረው ሁሉ በእርሱና ለእርሱ ተፈጥረዋልና፣ አብም ይሄንን ሲያቀደው ለማን ያቀደው? ለክርስቶስ ነው እያለ ነው በእርሱም ነው የተፈጠሩት፣ አሉ አንድ ነገር በእርሱ ስትል፣ በእርሱ ነው ጀማሪው እሱ ነው ማለት ነው፣ ሰሪው እሱ ነው ማለት ነው። ስለዚህ አዎ፣ ስለዚህ አሁን ሁለት አመጣሁልህ። አንዱ በመንፈስ አዳምና ሔዋን ነፍስ እንዳገኙ፣ ሁለት ሁሉ በእርሱ እንደተፈጠረ በምድር ላይ በሰማያተብ ላይ ትዝ ይልሃል ዘፍጥረት ላይ ሰማይና ምድር ዳርክነስ ነበረ አለም አይደል? ገና ከመፈጠሩ ፊት ምንም ነገር አልነበረም ይላል። እግዚአብሔር መንፈስ በውሃዎች ላይ ሰፎ ነበር ይላል። እስቲ ስለዚህ ወልድን ያበጀው ከዛ፣ አብን ነግር ያለው ሶስቱን ነግር ያለው ማለት ነው። ዘፍጥረት ላይ ብቻ ማለት ነው። ግን ስንል ይሄ ምንድን ነው የተነጣጠሉ ኢንዲቪጁዋሊዝም ማለት እንደኛ አሁን እኔ እኔና ማንልበልህ ማን ልል በል እኔና እህቴ ብትኖር ሁለት ዲፍረንስ ሰዎች ነን። አንድ ናቸው ማለት አልችልም። እኔ ግን አንድ ነኝ፣ በውስጤ ግን ነፍስ፣ ስጋ፣ መንፈስ ግን አለኝ። ይሄንን ነው ክርስቲያኖች እያሉ ያሉት ዊርዳንስ። ይሄን እህትሽም አንቺም አንድ ነሽ እያልን አይደለም። ጨረሽ እንደዚህ ብንልማ በጣም እንዳልካ እናንተ እንዳላችሁት ነው። አምላክ አንድ ሊሆን አይችልም ማለት ነው። ጨርሻለሁ። ጥያቄ አጠይቀኝ። ባልኩት ነገር ላይ ኤክስፕላኔሽን ስጥ። ለምንድን ነው ኤክስፕላኔሽን ያልሽውን? ነገር በደንብ ነው የምጠይቀሽ። ኮንፍሮንት ማድረግ አለብን። የተረዳኸውን ነገር በጀመሪያ ተረድተ ነው የምትጠይቀው፣ አዝም ብለህ ሳይሆን የምትጠይቀው። ያልኩትን ነገር ሪፊውት ማድረግ አለብን፣ ካልተስማማህ ምናምን ሳይሆን ጥያቄ ነው የምጠይቀሽ። አሁን እርግጠኛ ስለሆንሽበት እርግጠኛ ይሆን ይችላል እኮ አይደለም። እርግጠኛው እርግጥ ባይዘው እኔ ስለ እኔ አይደለም። እያጠናን ያለ ነው እዚህ ጋር ስለ መጽሐፍ ቅዱስ ነው። ስለዚህ ማወራው ነገር ሁሉ መጽሐፍ ቅዱስ ላይ ያለ ነገር ነው። እኔ አይደለም። አስራ ሰባት ላይ ወረድ ሲል ምን ይላል? አረቆም ይላል። ወዴት ነው አንቺ ወል ላይ ጠይቅ አስራ ሰባት ምን ይላል? እርሱም ከሁሉ በፊት ነው። ስማ እንግዲህ እርሱም ኢየሱስ ነው። እንግዲህ ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። ምን ፍጥረት በዓለም ላይ የተፈጠረ ነገር ሁሉ የተጋጠመው እራሱ በክርስቶስ እንደሆነ ነው የሚናገረው። በአብ አይደለም በመንፈስ ቅዱስም አይደለም ያለው በእርሱ ሲል ኢየሱስ ክርስቶስን ነው። ወደ ላይ ከፍ ብለህ ስታነባው ስለ ኢየሱስ ክርስቶስ ነው እያወራ ያለው። ሲጨረሽ ማለት ግን ሶስት ናቸው አይደለም፣ አንድ ናቸው። ጨርሻለሁ። አሁን ወደ ጥያቄው እንግዲህ፣ ኢየሱስ የመጽሐፉ እንደሚለው አሁን ቆላሲያስ ላይ ስታነብልኝ እሱ የማይታየው አምላክ ምሳሌ ነው አለ። የማይታየው አምላክ ምሳሌ ነው ወይስ የማይታየው አምላክ ነው? መልስ። መልስ አሎ፣ እኮ መለስ። የማይታየው አምላክ አብ አይደል እንዴ? አብ ይታያል እንዴ? አሁንስ ቢሆን አንተ አምላክ ነው ያለው አንድ የማይታየው ነው ወይስ የሚታየው? አብ አሁንም አይታይም። አሁንም መንፈስ ነው። መንፈስ ቅዱስም መንፈስ ነው። በአማኞች ውስጥ እኮ ያድራል መንፈስ ቅዱስ። ስለዚህ አካል የለውም አይደል እንዴ? አብ ነው አይደል የማይታየው አምላክ። የሚታየው ሳምላክ ማነው? የሚታየው አይደለም፣ ስጋ አለበሰ እንጂ ከዛ በፊት አይታይም ነበረ። ኢየሱስ ክርስቶስም አካልን አለበሰም፣ ግን በብሉይ ኪዳን በአንዳንድ ፎርሞች ይገለጥ ነበረ። ለኤግዛምፕል በመላእክ መልክ ይገለጥ ነበረ። ኢየሱስ የማይታየው አምላክ ነው ወይስ የሚታየው አምላክ ነው? አሁን በሱ ከሄድክ ማለት ነው የነገርኩህን ሁሉ ነገር አፈረስከው ማለት ነው። መልስ ነው የፈለግኩት መልስ ነው፣ ከይቅርታ ጋር መልስ እየጠበቅኩ ነው። እንግዲህ እነግርሃለሁ ምንድን ነው የሚገባ መልኩ አልኩ። እኔ ሰው ነኝ አካል፣ ግን ውስጤ ውስጥ ግን መንፈስ፣ ነፍስ፣ ስጋ አለ። ኧረ እባክሽ እባክሽ ስለዚህ አምላክ እኮ ነው የወረደው፣ ስንላችሁ እኮ ተረጣብሎ የሚመጣ ነገር እኮ ስላልሆነ ነው እኮ ነገር